አብዛኞቹ የሱማሌና በአካባቢው የሚገኙ ሴቶች ጥርት ያለ ፊት አላቸው። ይህ የሆነውም በተፈጥሮ ወይም በሌላ ምክንያት ሳይሆን ቀሲልን ስለሚጠቀሙ ነው። ቀሲል እኛ ሀገርም ከቅርብ ጊዜ ወዲህ በጣም የተለመደ የፊት መታጠቢያ ሆኗል። ስለ ቀሲል ብዙ እውቀት ከሌላችሁ እኔ በዛሬ ቪዲዮ ምንነቱን፣ የሚሰጠንን ጥቅም፣ አጠቃቀሙንና ማወቅ ያሉብንን ነገሮች በሙሉ እነግራችኋለሁ። ቀሲል የሚባለው ደርቆ በደቃቆ የተፈጨ የጎብ ዛፍ ቅጠል ነው። ይህ ዛፍ በምስራቅ አፍሪካ ሀገራት የሚበቀል ሲሆን እኛ ሀገርም አንዳንድ ቦታ የቁርቁራ ቅጠል ተብሎ ይጠራል። ለብዙ ሺህ ዓመታት ይህንን ቅጠል የሱማሌ ሴቶች ቆዳቸውን ለማጽዳትና ለማለስለስ ይጠቀሙታል። በተለይም ምንም አይነት ኬሚካል የሌለው ተፈጥሯዊ ቅጠል ብቻ ስለሆነ በብዙዎች ዘንድ በጣም ተወዳጅ እየሆነ መጥቷል። አንደኛ ለፊት መታጠቢያነት ያገለግላል። የተፈጨ ቀሲል ዱቄት ላይ ውሃ አድርገን ስናሻው እየወፈረ አረፋማ ይዘት ያለው መታጠቢያ ይሆናል። ይህም ፊታችን ላይና የቆዳችን ቀዳዳ ውስጥ ያለውን ቆሻሻ በሙሉ በማጽዳት ቆዳችንን እንዲጠራ ያደርጋል። ሁለተኛ የሞተ ቆዳን ያነሳል። ቀሲል ደርቆ የተፈጨ ቅጠል ስለሆነ የቅጠሉ ሻካራነት የሞተ ቆዳችንን በስሱ ኤክስፎሊየት ያደርግልናል። ይህም ቆዳችን ሲነካ ለስላሳ እንዲሆንና የሚፈረፈር ነገር ካለም እሱን በማስወገድ አንጸባራቂና ልሙጥ የሆነ ቆዳ እንዲኖረን ያደርጋል። ሶስተኛ፣ ብጉሩንና የብጉሩን ጠባሳ ያጠፋል። ቀሲል የሞተ ቆዳን ማንሳት ስለሚችልና የቆዳ ቀዳዳ ውስጥ ያለውን ቆሻሻ ስለሚያጸዳ ብጉሩና የብጉሩን ጠባሳ ለማጥፋትና ለመከላከል ይረዳል። አንታይኢንፍላማቶሪ ባህሪው የሚቆጣና የሚቀላ ብጉሩን ያጠፋል። እንዲሁም አንታይ ባክቴሪያል ባህሪው ደግሞ በባክቴሪያ አማካኝነት የሚመጣ ብጉሩን ያጠፋል እንዲሁም ይከላከላል። የፊት ወዝን መቀነስ ስለሚችልም ለወዛምና ብጉር ለሚያጠቃው ቆዳ በጣም ተመራጭ ነው። አራተኛ የጠቆረ ቆዳን ያቀላል። በፀሐይም ሆነ በሌላ ምክንያት ቆዳችሁ የጠቆረ ከተቸገራችሁ ቀሲል በውስጡ ቫይታሚን ሲና ሌሎች ቆዳን የሚያቀሉ ይዘቶች ስላለው ቆዳ ተመሳሳይ ቀለም እንዲኖረን ያደርጋል። አምስተኛ ለፀጉር መታጠቢያነት ያገለግላል። ከቆዳ በተጨማሪም ቀሲል ለፀጉራችን እንደ ሻምፖ ብንጠቀመው የራስ ቆዳችንን ያጸዳልናል። የጭንቅላት ሲበምን ያስወግዳል። የፀጉር መነቃቀልን ይቀንሳል። ፎሮፎርን ያጠፋል። እንዲሁም ፀጉራችን ጤናማ እንዲሆን ያደርጋል። ቀሲልን ለመጠቀም መጀመሪያ አንድ ማንኪያ የቀሲል ዱቄት በጎድጓዳ እቃ ላይ ወይም እጃችን ላይ እናደርግና ውሃ እናደርግበታለን። ቀጥሎም በደንብ እናዋህደዋለን። ውሃ ጨምረን ስናማስለው ልክ እንደ ተልባ የሚምለጨለጭ ወፍራም ይዘት ይኖረዋል። እጃችን ላይ ስናሸውም አረፋማ ይዘት ያወጣል። በደንብ ከተዋህደ በኋላም በቀጥታ ፊታችን ላይ እናደርግና በደንብ እናሸዋለን ከፊታችን ቀዳዳ ውስጥ ቆሻሻውን በደንብ እንዲያወጣልንና ቆዳችንን ኤክስፎሊየት እንዲያደርግልን በደንብ አረፋ እስኪያወጣ ድረስ ፊታችን ላይ ማሳጅ ማድረግ አለብን። ፊታችን እንደጠራ እርግጠኛ ስንሆንም በንጹሃን እንለቀለቃለን። እንደ ፊት ማስክ መጠቀም ከፈለግን ደግሞ ከመታጠባችን በፊት ቆዳችን ላይ እስኪደርቅ ድረስ ለ15 ወይም 20 ደቂቃ ድረስ እናቆየዋለን። ከቀሲሉ ጋርም እርድ፣ እርጎ፣ ማር ሬት እና የመሳሰሉትን ቅባቶች ቀላቅለን ለፊት ማስክ መጠቀም እንችላለን። ቀሲል ለሁሉም የቆዳ አይነት ይሆናል። ልዩነቱ የአጠቃቀማችን ብዛት ላይ ነው። ወፍራም እና ድብልቅ ቆዳ ካለን በቀን አንድ ጊዜ መጠቀም እንችላለን። ይህም የፊታችንን ቅባት ለማስወገድና ብጉሩን ለመከላከል ይረዳል። ደረቅ ቆዳ ካለን ግን አንድ ቀን እየዘለልን መጠቀም ይኖርብናል። ምክንያቱም የበለጠ ሊያደርቀን ይችላል። ቀሲሉን ከተጠቀምን በኋላም ግዴታ ሞይስቸራይዝ ማድረግ አለብን። በጣም ሴንሲቲቭ የሆነ ቆዳ ካላችሁ ግን ቀሲልን ባትጠቀሙ ይመከራል።